በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። የተወዳችሁ በክርስቶስ በሰማያዊ ስፍራ በመንፈሳዊ በረከት ሁሉ የተባረካችሁ ብዙ ጸጋ ብዙ በጎነት ምረት ፍቅርና ደግነት ያልተለየን ያልተለያችሁ፣ ሰማያት ከፍ ከፍ ያደረጉት ንጉሳችን ከሰማያት ወርዶ ከእናታችን ከመቤታችን ተወልዶ ቤዛ መድኃኒት ሲሆን መስቀል ላይ ዳ ሲከፍል ዳ ከተከፈለለት ከዳን ወገን ያረገን ያደረጋችሁ ሀብት ወልድ ስመ ክርስትና አለን ያላችሁ ብሩካን እግዚአብሔር ልጆች እንደምንቆያችሁ ሁሉን የሚችል አምላክና ጌታ እስከ ዘላለም የተወደደ የተመሰገነ ይሁን። ብሩካን እግዚአብሔር ልጆች ወደ ትምህርታችን ከመሄዳችን በፊት ሁለት ባልና ሚስቶችን በዚህ ሳምንት እያስተዋወቀን አለ። ስትሮክ ናቸው፣ ሁለቱም አልጋ ላይ ናቸው። አንድ ሴት ልጅ ነው ያለቻቸው። እነዚህን ቤተሰቦች መደገፍ ማገዝ አለብን፣ ማቋቋም አለብን። ስለዚህ እነዚህ ቤተሰቦች ለመርዳት እግዚአብሔርን በረከት ትልቁ ስራ ለመስራት እድል ያገኛችሁ ፍላጎት ፍቃድ ያላችሁ ሁላችሁ በዚህ ዘጠኝ አስራ አንድ 43 80 ስልኬ ላይ ዋትሳፕ፣ ቴሌግራም፣ ቫይበር ላይ መልእክት አኑርልኝ። አድራሻ አስቀምጥላችኋሉ። እግዚአብሔር እናንተም ቤታችሁን ይባርክ። ነፍሴን መለሳት። በሞት ጥላ መካከል እንኳ ብሄድ አንተ ከኔ ጋር ነህና ክፉና ፈራም መዝሙር 22 ከቁጥር 2 እስከ 3 ይሄ ቃል ያው ሁሌ በጸሎታችን ስንጸልይ ከምናነሳቸው መዝሙራት ክፍል የማንረሳው ስሜት የሚሰጠን በደንብ ስሜት የሚሰጠን ጸሎ የጸሎት ቃል ነው። ቅዱስ ዳዊት እግዚአብሔር እረኛዬ ነው በሚለው መጽሐፉ ላይ ሰሞኑንም አንዳንዶችን አንቀጾች እያነሳን እየተማረን ነበረ የጌታችንን እረኝነት ከኛ ሕይወት ጋር በጥልቅ አቆራኝቶ ያሳየበት መዝሙር ነው። እረኛ ስለሆነ ያውም ደግሞ ለበጎቹ የሚገደው ደግ እረኛ ስለሆነ ዳዊት እግዚአብሔርን ደግ እረኛ አድርጎ አሳይቶናል። ሰው የሚያውቀውን ሲናገር ያምርበታል። ስለሚያውቀው ነገር ሲመሰክር ያምርበታል። አንበሶችና የአንበሳ ደወሎች ግልገሎቹን ለመንጠቅ ሲመጡ አንገታቸውን ጠምዞ የሚጥል ራሱን ለሞት አሳልፎ በጎቹን የሚታደግ እረኛ ነበር ዳዊት። ስለ መልካም እረኝነት ለመናገር አቅም አለው። አሁን እዚህ ጋር የሚያነሳው በጉ በሞት ጥላ መካከል እንኳ ብሄድ የማይፈራ መሆኑን ነው። በግ እረኛ አጠገቡ ካለ ሳር ሳሩን እንጂ የሚያየው ስለ ዙሪያው አይሰጋም። አይታችሁ ከሆነ የጫካ ፍየሎች ወይም ምዳቋዎች ሰውነታቸው በጣም ቀጭን የሆነበት አንዱ ምክንያት በሳይንስ ጥናት እንደተረጋገጠው ሰግተው ስለሚኖሩ ነው። አንድ ነጭተው ሶስት አራት ጊዜ ዞር ዞር ይላሉ። አንድ ነጭተው ሶስት አራት ጊዜ ዞር ዞር ይላሉ። ለምን መሰላችሁ? እነዚህ የጫካ ፍየሎች እረኛ የላቸውም። እነሱ የሚያዩት የሚያውቁት እረኛ የላቸውም። ስለዚህ ራሳቸውን ለመጠበቅ ስለሚተጉ ከሴታዎች ናቸው ሰውነታቸው በስጋት ምክንያት ስጋ የሌለው ነው። በጎች ግን ስጋ አላቸው፣ ፀጉር አላቸው። ጎንበስ ብለው እረኛቸው ብለ ተማምነው ሳራቸውን ብቻ የሚመለከቱ ናቸው። ግን ሲሄዱ አንዳንዴ በሞት ጥላ መካከል በሚያስፈራ ጫካ ውስጥ ሊያልፉ ይችላሉ። እረኛቸው አጠገባቸው ካለ ግን ጫካ ውስጥ ያለ አውሬ ይበላናል የሚል ፍርሃት አታዩባቸው። በእግዚአብሔር ተማምኖ የሚያድን የሚያድን ያመነ ክርስቲያን ሁሉን በሚችል አምላክ ጥላ ውስጥ ያረፈ ክርስቲያን ኑሮ ይሄ ነው ማለፍ እኮ አለ። ይኸውላችሁ በሞት ጥላ መካከል ባልፍ ነው፣ እግዚአብሔር ያሳልፋል። በሆነ ጨለማ ውስጥ ያሳልፋል። በእሳትና በውሃ መካከልም አለፍን እንደሚል ያሳልፋል። ካላሳለፈማ እንዴት ነው ኃይሉን የምናውቀው? ትድግናውን የምናውቀው? እርዳታውን ረድኤቱን የምናውቀው? የአምላካችንን የፍቅሩን ጉልበት የምናውቀው? ካላሳለፈን እንዴት ልንረዳው እንችላለን። ስላሳለፈን እኮ ነው እግዚአብሔርን የወድድ ነው ታውቃላችሁ፣ እግዚአብሔር ልጆች ስላሻገርን እኮ ነው ጌታችንን የምንወደው። እነዚህን የምጥ ወራቶች ስላለፍን እኮ ነው እነዚያ የመጦራጦች ያስፈራሉ፣ ያስጨንቃሉ፣ ያስተነግጣሉ፣ ይረብሻሉ። ግን ግን ደግሞ ብዙ በረከት አገኝተንባቸዋል። የሕግ መምህር በሸለቆ ውስጥ በወሰነው ስፍራ ሕግን ያስተምራል ይላል። ያ የሕግ መምህር ሸለቆ ውስጥ ወስዶ ጥልቅ ቦታ ውስጥ ወስዶ የሚያስፈራ መንገድ ውስጥ ከቶ እዛ ውስጥ ትምህርትና መዝሙር ሰርቶ ይወጣል። አንድ ክርስቲያን ታች ወርዶ ሲነሳ ነው ስለ እግዚአብሔር ፍቅር በደንብ መዘመር የሚጀምረው። ሳውል ለምንድነው ዘማሪ ያልሆነው? ሳውል የእስራኤል ንጉሥ ነበር፣ ግን እንደ ዳዊት በሞጠላ መካከል አላረፈ እንደ ዳዊት በንጉስ ቀስት መካከል አላለፈም ሳኦል የሚፈልገው አልነበረም። ያሳደደው አልነበረም። ሳኦል የእስራኤል ንጉስ ነበረ። እንደ ዳዊት ግን ራሱን በራሱን ያሳደደው እንጂ ሰው እሱ ላይ አልተነሳም። እግዚአብሔርም እየረዳው በሰልፍ መካከልም አሸናፊ ነበረ። በግል ሕይወቱ በእግዚአብሔር የተነካ የተወጋ ሰው አልነበረም። ስለዚህ ሳኦል ሕይወቱ አልጫ ነበር። በጣም አልባ ንጉስ ነበር። ብዙ ዘመን ሳይገዛ በተወሰኑ ጊዜያት ውስጥ ለክፉ መንፈስ ተላልፎ የተሰጠ ክብሩን የጣለ ንጉስ ነበር። ዳዊት ግን እስከ ዕድሜ ዘመኑ ድረስ እግዚአብሔርን አምኖ የኖረው በእግዚአብሔር ተሰርቶ ሸለቆ ውስጥ ስለመጣ ነው። ያለፈባቸው መንገዶች ናቸው። በአባቱ ቤት፣ በእናቱ በእናቶች በወንድሞቹና በአባቱ እንደ ሰው አለመቆጠሩ ለእሱ ከባድ ነበር። በልጅነቱ እንደገና በጫካ ውስጥ በጎች እየጠበቀ ከአንበሶች ጋር መታገሉ ለሱ የህይወት ሰልፉ ከባድ ነበር። ከተቀባ በኋላ ከእስራኤል ንጉሥ ከሳኦል ጋር መታገሉ፣ በእስራኤል ንጉሥ ቀስት ስር ወድቆ እየተንከራተተ ዋሻ ለዋሻ መኖሩ ለእሱ ከባድ ነበር። በህይወት ድካም ውስጥ ያመጣው ፈተና ለእሱ ከባድ ነበር። በአጠቃላይ በዘመኑ የደረሰበት የህይወቱ ሰልፍ ለዳዊት ያለፈበት የሞት ጥላ ነበር። ግን የተመለከተው አንድ ነገር አለ። በሞት ጥላ መካከል እንኳን ቢሆን እግዚአብሔር እንደማይለውጥና ክፉ እንዳልሆነ ነው የተረዳው። ይሄ ለኛ ነው። እንዴትም አይነት ከባድ ዘመን እንለፍ፣ ፖለቲካዊ ያሳብደን፣ ፖለቲካዊ ይቅጣን፣ የቤተሰብ የገንዘብ ችግር ይቅጣን፣ የጤና ማጣት ችግር ይቅጣን፣ ይረብሸን ጠላት ተነስቶ እንዲሁ ይረብሸን፣ ስደት ይረብሸን፣ ያልተመቸ ትዳር ይረብሸን። ብቻ በዛም በዚህም ያለፍንበት ያ ከባድ ጊዜ በዛ መንገዶች ስናልፍ እጆቻችንን ይዞ ያመጣን መድኃኔዓለም መሆኑን ግን መርሳት የለብንም። ክፉ የማያውቀው መድኃኔዓለም እነዚያ ከባባድ ቀናቶች ያጠፉን ነበር። የሚያጠፉ ነበሩ። የሚያጠፉ የሚያጠፉ የሚያወድሙ ነበሩ። ግን እዛን ክፉ ቀናቶች ያለፍነው ሲርከኛ ጋር ስለነበረ ነው። ስለዚህ በሞት ጥላ መካከል እንኳን አልፈን ማን ጠፋ ይሆን ነው? በእሳት መካከል አልፈን ብረት ይሆን ነው? እሱ ከኛ ጋር ስለሆነ ነው። ስለዚህ ነው በሞት ጥላ መካከል እንኳን ብሄድ አንተ ከኔ ጋርና፣ ክፉን አልፈራም። ከዚህ በኋላም አልፈራም። ክፉ ይደርስብኛል አልልም። ምክንያቱም አንተ ደጉ የዋሆ ጌታ ከኔ ጋር አለ። ነፍስ የመለስካት ደግሞ ይለ ነፍስ የፍቃድ የውሳኔ ማዕከል ነች። የምንወስነው ምንፈቅደውን በነፍሳችን፣ አንድን ነገር ፈርተንም ደፍረንም የምናደርጉ በነፍሳችን ውሳኔ ነው። ነፍሳችን ግን ብቻዋን ለወስን ብላችሁ ትለቋት ወደ ገዛ መንገድ ልትሄድ ትችላለች። ኢሳያስ 53 ላይ ስለ እነዛ በጎ የተጻፈውን መቼም ታስታውሳላችሁ። ሁሉ ወደ ገዛ መንገዱ አዘንበለ። በጎች ነበሩ ሁሉ እረኛ ስላልነበራቸው በገዛ ነፍሳቸውን ተከትለው ሄዱ። ነፍስ መልካም ነው ወዳለችው መንገድ ሄዱ። የሁላችሁን ነፍስ ብትኖረንም ፈቃድ ቢኖረንም መወሰን ብንችልም እውነቱን መስማት ትፈልጋላችሁ? ብሩካን ቤተሰቦቼ ፍቃድ ቢኖረንም መወሰን ብንችልም፣ ፍቃዳችንና ውሳኔያችን ግን ለእኛ ህይወት በቂ አይደለም። እግዚአብሔር ፍቃድ ሊጨመርበት ያስፈልጋል። ለነፍሳችን ውሳኔ የእግዚአብሔር እረኝነት ያስፈልጋል። ስሜታዊነታችን ገደል ይዞ ሊገባ ይችላል። አያችሁ እኛ ስንናደድ፣ ሌላንን ስንቆጣ፣ ሌላንን ስናኮርፍ ሌላ ነን። ስንቀና ሌላ ነን። አናውቀውም፣ ግን ሌላ ሰዎች ነን። ውሳኔያችን፣ ስሜታችን በጣም የተለያየ ነው። ስናፈቅር ሌላ ነን። ስንጠላ ሌላ ነን። ሀብታም ስንሆን ሌላ ነን። በጣም ድኻ ስንሆን ሌላ ነን። ክብራችን ሲነካ እንደዚህ አይነት እንደ አየር ንብረት ምንቀያየር ፍጡራን እኛ ሰዎች፣ ውሳኔያችን፣ ፍቃዳችን ደግሞ ከዚህ ነገር ጓ ሁሉ ይቀያየራል። ስለዚህ ነፍሳችንን የሚጠብቅ እግዚአብሔር ያስፈልግሃል። የተሻለውን እንድታይ የተሻለውን መንገድ እንድትከተል የሚያደርግ እግዚአብሔር ያስፈልግሃል። አባታችን አብርሃም ከእውር ምድር እንዲወጣ ለምንድን ነው እግዚአብሔር የፈለገው? የአብርሃም ነፍስ በእውር ምድር በሀገሩ በተወለደበት ሀገር ፍቅር ተይዛ ሌላ አቅጣጫ ልትሄድበት ስለሚችል ነው። እኔ ወደማሳይ ሀገር ሂድ ያለው ከሰለጠነችቱ እውር አውጥቶ ምንም ወደር የሌለበት ምድረ በዳ ያመጣው እግዚአብሔርን ብቻ እያየ እንዲኖር ነው። አያችሁ ነፍሱን እንዲመልስ ነው። ነፍሱ ወደ ተሻለው እንድትሄድ ነው። ከፍ ያለው እንድትመለከት፣ ወደ ሰማይ እንድታይ ነው። በየማዕሉ አብርሃም ወደ ድንኳኑ እያየ ወደ ውስጡ ወደ ጉለቱ እያየ ይበሳጭ ነበረ። ኦሪት ዘፍጥረት ምዕራፍ አስራ አምስትን ብታነቡ ድንኳን ውስጥ ተቀምጦ የሚወርሰኝ ማን ነው እያለ ያጉተመትም ነበረ ይላል። ወደ ውስጡ ወደ ነፍሱ ፍቃድ ፍርሃት ወደ ራሱ ፍርሃት ያይ ነበረ። እግዚአብሔር መጥቶ ግንውጣ አብርሃም ከድንኳን ቀና ብለ ወደ ሰማይ እያለ ነፍሱን ይመልስለት ነበረ። ወደሚሻለው አቅጣጫ ያሳየው ነበረ የተሻለውን ይመራው ነበረ። ብሩካን እና ነፍሳችን መሪ ትፈልጋለች። እኛ የወላችሁ ሲ ጊዜ በእውቀት ብንሰለጥን በትምህርትና በሳይንስ ብንሰለጥን ብዙ የትምህርት ወረቀቶች ቢኖር ነፍሳችንን ያው እግዚአብሔር ካልመለሳት በስተቀር እያየን በስሜት ገደል ልንገባ እንችላለን። ለዚህ እኮ ነው በጣም የተማሩ ሰዎች፣ ፖለቲከኞች ሆን ሀገር የሚያጠፉት። የሰው ልጅ ነፍስ እረኛ ከሌላት አጥፊ ትሆናለች። ተምሮም አይታረምም። ተምሮም አይታረምም። መንፈሳዊ መሪ ሆኖ ሰውን ገደል ሊከት የሚችለው እኮ ሰው። ለዚህ ነው ነፍሱ የሚጠብቀው ሰው ያስፈልጋል። እውቀት ብቻ አይበቃም። አያችሁ፣ የሆነ አካል የምንወስደው ነገር ብቻ በቃ መለኮታዊ ምሪት ትፈልጋለች ነፍሳች። ነፍሴን መለሳታል። እንደ ልቧ እንዳትሄድ፣ እንደ ልቧ እንዳትወስን፣ እንደ ልቧ እንዳትኖር። እንደ ልብ መኖር አደገኛ ነው፣ ገደል ይከታል። እያችሁ እና የእግዚአብሔር እረኝነት በጣም ድንቅ ነው። አሰራሩም ድንቅ ነው፣ መንገዱም ድንቅ ነው። ብሩካን እግዚአብሔር ልጆች እና አታሳልፈኝ አንልም፣ ለምን አለፍን አንልም። በውሃ መካከል በእሳት መካከል በባህር መካከል አልፈናል። ስናልፍም ወደፊት እንኖራለን። መንገዳችን እንዲያ ነው። በቃዴስ በርኔ መካከል በጌኔቭ በረሃ መካከል እናልፋለን። በጣሊ ውስጥ በረሃ እናልፋለን። እባቦች በሞሉበት ምድረ በዳ ጥማት ባለበት ምድረ በዳ እናልፍ ይሆናል። ነገር ግን እግዚአብሔር ከኛ ጋር ነው። አታሳልፈኛ አይባልም፣ በቃ ግን እግዚአብሔር ከኛ ጋር እንደሆነ እንድና አይኖቻችን እንዲከፍትልን ነው የሚያስፈልገው። የሰማነውን በልባችን ይጻፍልን። መንፈስ ቅዱስ ይባርካችሁ። ከክፉ የሚጠብቃችሁ ፍጹም ቸርነቱ ምሕረቱ፣ ህይወታችን ይባርክ። የእግዚአብሔር ቸርነት የእናታችን ህይወታችን ረሌት በረከት ይምላት፣ ጥበቃ አብሮን ይሆን። ብሩካን እግዚአብሔር ልጆች ኮሜንት አድርጋችሁ ጽፋችሁ እንደተለመደው ውጡ። ምንም አይነት ቃል ቃሎት ያሰማልኝም አሜንም ትምህርታችሁን የገባችሁን ብጽፉልኝ በጣም ብዙዎች ይማሩበታል። ትምህርቱን ደግሞ ስትሳተፉበት ላይኩን በተን ስትነኩት ሰውፍ ከፌት እንዲመለከተው ዩቲብ ወደፊት ይገፈዋል ማለት ነው። እግዚአብሔር ባርካችሁ። ቀይስ አሸናፊ ገብረማርያም ነኝ። ሰላም